አሰልጣኝ ውበቱ አመሰግናለሁ። ግብ አስቆጠራችሁ በመጀመሪያዎቹ ሀያ ደቂቃዎች፣ በመጨረሻው ደቂቃ ደግሞ ግብ አስተናገዳችሁ። አንዳች ተለያያችሁ። እንዴት ነበር አጠቃላይ ጨዋታው? ጨዋታው ያው ከተከታታይ ሽንፈት ነው የመጣ ነው። ያም ቢሆን ግን በተለይ ከእረፍት በፊት አብዛኛውን ክፍል የተሻለ ነገር ነው የነበረን። በምንፈልገው መንገድ ጨዋታውን ለማስኬድ ሙከራ አድርገናል። በጎል ቅድሚያ መውሰድ ችለናል። ከረፍት በኋላ ግን ቶታሊ ሌላ መልክ ነው የነበረው። ምናልባት እንግዲህ ልጆች ተደጋጋሚ ያለፉትን ሁለት ጨዋታዎች ሉዝ ማድረጋችንን ተከትሎ ውጤቱን ወደ ማስጠበቅ፣ ወደ ኋላ የመሸሽ አይነት ነገር ነው የነበረው። ከፈለግነው ነው ማለት ጥሩ ከነበርንበት እንቅስቃሴም ተገደን ወጥተናል። እና ያ ነገር ደግሞ እነሱን እንዲነሳሱ የበለጠ አድርጓቸዋል። ያው የተመራ ቡድን መነሳሳቱ አይቀርም፣ ግን የበለጠ ደግሞ የኛ ወደ ታች ድሮፕ ማድረግ፣ ቶሎ ቶሎ ኳሶችን ለነሱ መልቀቅ የበለጠ እንዲነሳሱ እና የተሻለ እንዲሆኑ አድርጓቸዋል። ከረፍት በኋላ ጥሩ ነበር የነበሩት። ኦፍኮርስ ያው ባለቀ ሰዓት ነው፣ ኦልሞስት ሰማንያ ምናምን ነው ጎሎ የገባው። የኮንሰንትሬሽን ችግር ነው እዚህ ጋር ተካልኝ ኳሱ ላይ መስመር ላይ ሜዳውም ዌልቲ ነው ረጥበዋል። ተንሸራተተ ያው ይገባል። ጎል በየትኛውም ሰዓት ይገባል። ግን ከጎሉ ይልቅ በነበረን ከረፍት በኋላ በነበረን አቋም ብዙ ብዙ ደስተኛ አልነበርኩም። ለምን ልጆች ከዚህ የመጨነቅ ስሜት ውስጥ ወጥተው ኳሱ ላይ ብቻ ትኩረት አድርገው ቢጫወጡ ነው ለኔ ደስ የሚለኝ። ያ ባለመሆኑ ትንሽ ቅር ብሎኛል። በተረፈ ግን አቻ መውጣታችን በተለይ ከረፍት በኋላ ከነበረው ነገር አንጻር ካየው መጥፎ አይደለም። ምናልባት ጎሎች የተገኙ ያሉት በቡድን በኩል ከቆሙ ኳሶች ነው በሌሎች አማራጮች ግን ግቦች የተስተናገዱ አይደሉም ከዛ አንጻር የምትለው ይኖራል ያው ጎል በየትኛውም መንገድ ሊገባ ይችላል። ያው እድሎችን ከመፍጠር ጋር ነው መጀመሪያ ትኩረት ማድረግ ያለብን፣ እንጂ ጎል በየትኛው መንገድ ራሱም ላይ ሊያገባ ይችላል። በየትኛውም መንገድ ሊገባ ይችላል። የቆመ ኳስ አንዱ ነው። ያን ማስቆጠር መቻላችን ጥሩ ነው፣ ፖዚቲቭ ነገር ነው። እሱን ማስቀጠል ነው። ሌሎች አማራጮቻችንን ደግሞ የምናገኛቸውን እድል ወደ ጎል የመቀየር ነገር ላይ እሱን ማሻሻል አለብን። እሱም ላይ ትኩረት ለማድረግ እንሞክራለን። ያው ጨዋታው ቀሪው ሰዓት እያለቀ ነው። እንዳየኸው በርካታ ልጆች በዛሬው ጨዋታ ላይ አልነበሩም። ስለዚህ ከዛ አንጻር እነሱን ተክተው የገቡት ልጆች ያሳዩት ነገር ጥሩ ነው። ጎል ላይ የለም ዛሬ የተጫወተው አሚር ነበር። በጣም ጥሩ ነው ፐርፎርም ያደረገው እንደዚሁም ሌሎች ልጆች በሌሎች ቦታዎች ላይ ተክተናስ ዳንኤልን ካየው እዮብ የለም እዮብ ቦታ ያስገባ ነው ዳንኤል ነው፣ ጥሩ ፐርፎርም አድርጓል። ያ ያ ነገር እንትን ይሰጣል፣ የበለጠ ኮንፊደንስ ይሰጣል። ልጆቹ ደግሞ ሲኖሩ ደግሞ የበለጠ የተሻለ እንሆናለን። እንዳልከው ከግብ ጋር ተያይዞ ግን ሌሎች አማራጮቻችንም ማስፋት ይጠበቅብናል። ጉዳት ቡድኔን በፈለግኩት መጠን እንዳላገኘው አድርጎኛል ብለ ታስባል? አይ ያው ሁል ጊዜ ያው ውድድር፣ ልምምድ እስካለ ድረስ ጉዳት ይኖራል በተወሰነ ደረጃ ተጽዕኖ ሊያደርግበት ይችላል። ግን ያን ያህል በጉዳት ብቻ ነው እንትን ያል ነው ማለት አልችልም። እንዲሁም ዛሬ የተሻለ ጥሩ ለመንቀሳቀስ ሞክረናል። በተለይ የመጀመሪያው አርባ አምስት በደንብ ጌሙንም በደንብ ለማኔጅ በምንፈልገው መንገድ ለመቆጣጠር ሞክረናል። በኮንፊደንስ ነበር ሲጫወት የነበሩት። ሌላ ሁለተኛ ጎል ልናገባ የምንችልበትን እድል አግኝተን ከበረኛ ጋር ከዛ መሳት ችሏል። ያ ያንን ከጎል ጋር ያለን ነገር ብናስተካከል ሁለተኛ ሄ በራስ መተማመናቸው ልጆች ላይ ያለው ነገር እሱን ከፍ ቤ መጥፎ አይደለም። ስለዚህ ከተጎዱት ልጆች ጋር ዳይሬክት ዳይሬክት ከነሱ ጋር ሪዛልቱን ማያያዝ አልፈልግም። አሰልጣኝ ግርማ አመሰግናለሁ። ተመራችሁ፣ በመጨረሻ ደቂቃ አስቆጠራችሁ፣ አሸንፋችሁ ወጣችኋል። እንዴት ነበር አጠቃላይ ጨዋታ? ጨዋታው እንግዲህ ከመጀመሪያ ጀምሮ የነበረው ያው በጥንቃቄ የተሞላ ከተጋጣሚያችን አንጻር በጣም ኳስ ይዞ የሚጫወት ቲም ነው፣ በደንብ የተደራጀ ቲም ነው። ምናልባት ባለፈው ሁለት ጌሞችንም ተከታታይ ተሸንፎ ስለመጣ በጣም ጠንክሮ እንደሚመጣ በዛው ልክ ነው እኛም የተዘጋጀነው። ስህተት ሰርተናል፣ የተወሰኑ ስህተቶች። ይሄ የቆሙ ኳሶች በጣም ጥሩ መቼ ስላላቸው ያን አድቫንቴጅ ይሰጠናቸው ነበር። ያ የኛ ትልቁ የመጀመሪያ አርባ አምስት ስህተት ነው። የቆመውን ኳስ ነው የገባብንና እንደ ችግር ማየው ያንን ነው የነበረው ሂደት ወደ ጎል የመድረስ ያገኘናቸውን አጋጣሚዎች በጣም ያለ መረጋጋት እንጂ ጥሩ አጋጣሚዎች የመጀመሪያው አርባ አምስት ላይ አግኝተናል። እነዚያ መጠቀም ባለመቻላችን ያው እንዳየው ውጥረት ውስጥ ገባን፣ በጣም ተጭነናል። በእርግጥ የተጋጣሚያችን በጣም ወርዶ መጪሆን ለእኛ አድቫንቴጅ ሆኖናል። ያን ሁለተኛው አርባ አምስት ላይ ባለቀ ሰዓትን ቢሆን ጎል የማግባት አቅማችን ከብዙ ውጥረት በኋላ ነው፣ ብዙ ዋጋ ተከፍሎ አግብተናቸው ያጎላጉተናቸውተናል። እንደ አጠቃላይ ሳየው ጥሩ ነው የመጨረሻዎቹን 15 ደቂቃዎች በይበልጥ ጫወታውን መቆጣጠር ትችላቸዋል። በርካታ አጋጣሚዎችን ፈጥራቸዋልና የዘገየ አልሆነም ዘግይተዋል። ግን ከመጀመሪያም አጋጣሚዎችን አገኝተኛ ፈርስታፍ ላይ የተሻለ የግባ አጋጣሚዎችን አገኝተኛ የሚሳርከናል። ያ ትልቁ ስህተታችን ነው። ትልቁ ችግራችን በደንብ መቅረፍ አልቻለም። በደንብ እሱን ነገር በደንብ እንቀረፍ የተሻለ ነው። እኔ በቲሞ በጣም ደስተኛ ነኝ። በነበረው ባለው እንቅስቃሴ ሜዳ ላይ በሚከፍሉት ዋጋ ደስተኛ ነኝ። አጠቃላይ ባለው ነገር፣ ነገር ግን ሶስተኛ ሜዳ ላይ ያለ አለመረጋጋት ባለፈው በተወሰነው መልኩ ለመቅረፍ ሞክረናል። አሁን ደግሞ ያ ነገር ዛሬም ታይቷል። አጋጣሚዎችን አግኝተናል። ያ ነገር ምናልባት ዋጋ እያስከፈለን ነው ብዬ አስባለሁ። እንደ አጠቃላይ ግን ያው ማለት አልተከፋንም። ማለትም እዛ ቦታ ላይ ያለመረጋጋቶች በተደጋጋሚ የምታነሳቸው ናቸው እና ባለፈው የተሻለ ነበር። ዛሬም ተደግሟል። ምንድን ነው እዛ ጋር ላይሻሻል የቻለ የሚችልበት ምክንያት? እኔ እንደ ክለቡ ላይ ትልቁ ችግር ይሄ የዘጠኝ ቁጥር ሚና በደንብ የሚጫወትልን ተጫዋች የለም። ልፋታቸውን ሁሉ የሚያግዛቸው እዛ ጋ ኳስ ትንሽ የሚቆጣጠርላቸው ሰው የለንም። እንደ ቲም ነው ምነግር ነገር ይሄን ያ ያለመኖሩ ብዙ ልጆቹ በጣም ብዙ ዋጋ ከፍለው ነው ስኮር የሚያደርጉት። በጣም ዋጋ ከፍለው ማለት ነው። በዛም አጋጣሚ ያው እንትኖች አሉ። ይሄ መጣደፎች፣ ጠድፊያዎች ምናምን አሉ። ቶሎ የማግባት ብልጫውን ቶሎ የመውሰድ እንደዛ አይነት ነገሮች አሉ። እንደ ቲም ያለው ነገር ግን ትልቁ ችግር እዛ ቦታ ላይ ያለ የተሻለ አቅም ያለው አሁን ለምሳሌ ዛሬ ዮብን ያጫወት ነው አቡሌ ያለ እነዛ ልጆች እዛ ላይ ብዙ አይደሉም። ስለዚህ ያ እንደ ቲም ያለበን ችግር በደንብ በሰፊው ጎልቶ ይታያል። በተሻለ መጠን ግን እየደጋገመን እዛ ላይ የተሻለ ነገር እየሰራን በየጫወታ የተሻለ ነገር ይዘን እንቀርባለን። እንግዲህ ችግሮች እንዳሉ በደንብ የሚታይ ነገር አለ። የመጨረሻው አምስት ደቂቃ ላይ ግብ አስቆጠራችሁ ከጫወታ ውጪ ተባለ። ጨዋታው ሊጠናቀቅ ከመደበኛው ደቂቃ ሁለት ደቂቃ ሲቀሩት ነው ግብ ያስቆጠራችሁ። ከአቻነቷ ግብ በፊት የነበረችው ጎል መሻሯ ቅሬታ ሲፈጥርባችሁ ነበር። እንዴት አያት? አዎ ምናልባት እዛ እርግጠኛ ሊሆን የሚችለው ረዳት ዳኛው ነው ብዬ ነው የማስበው። በእርግጥ ለእኛ በእኛ እይታ ያው የምትወስደው እንትን አለ። ኳሱ ልክ ሲመታ ነው ከኳሱ ጋር አብሮ ነው ልጁ የገባው። ኖርማሊ ጎል ውስጥ ወደ ጎል የሚገባ ኳስ ያገኘው ያ እኛ ኦፍሳይድ ፖዚሽን ላይ አይደለም ብለን ነው ያለው። ነገር ግን ትክክለኛውን መቶ ፐርሰንት እርግጠኛ የሚሆነው ረዳዳኛው ሆነው እሱ ነው የያዘው። በዛ ብዙም ኮምፕሌን አናደረገም። ነገር ግን በእኛ እይታ ጎል ነው ብለን ነው ያሰብነው። አሁን ደግመን ብናየው ምናልባት እርግጠኛ ልንሆን እንችላለን። አመሰግናለሁ።